በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አላችሁ? እንደምን ለይሳት ደረሳችሁ? እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ እየተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሆንልን። ጥቅምት 30 ቀን የወንጌላዊው የቅዱስ ማርቆስን ዓመታዊ ክብረዋል በታላቅ ድምቀት እናከብራለን። ይህንን ክብረዋል ስለምንድን ነው የምናክብረው የሚለውን አጠር አድርገን እንመለከታለን። ወደ ዛሬ ትምህርታችን ስንገባ ጥቅምት 30 ቀን የምናክብረው ወንጌላዊው ሰማዕቱ ሐዋርያው ቅዱስ ማርቆስ በዓለ ልደቱን ነው። እናታችን ቅድስት ማርያም ከአርስጦብሎስ ጋር በጋብቻ ሲኖሩ ደጋግ ክርስቲያኖች ነበሩ፣ ፈርሃ እግዚአብሔር በውስጣቸው ያደረ ነበሩ። እነዚህ ደጋግ ክርስቲያኖች ደግሞ በእግዚአብሔር ፍቃድ በዛሬው ዕለት ጥቅምት ሰላሳ ቀን ወንጌላዊው ሐዋርያው ቅዱስ ማርቆስን ወልደውልናል። እናታችን ቅድስት ማርያም የቅዱስ ማርቆስ እናት ገና በልጅነቱ የእብራይስጥን ጥኔ፣ የሮማይስጥን የዩናናውያንን ትምህርት ለልጇ ለማርቆስ በሚገባ አስተምረው ነበረ። ቅዱስ ማርቆስ ባደገ ጊዜ በርናባስ ወንጌልን ለመስበክ ከቅዱስ ጳውሎስ ጋር ሲሄድ ቅዱስ ማርቆስን ይዞት ሄደ። ከእነርሱም ጋር መንገድ ላይ ሲሄድ ሳለ በሐዋርያው በቅዱስ ጳውሎስና በቅዱስ በርናባስ ላይ ወንጌልን በማስተማራቸው በመስበካቸው ብቻ የሚደርስባቸውን መከራና እንግልት ሲመለከት እንፍሊያ በተባለች ከተማ ላይ ሲደርሱ ወደ ኢየሩሳሌም ተመለሰ። ቀድሞ እነርሱ ላይ ይደርስባቸው የነበረውን መከራ፣ እንግልት፣ ስቃይ ብቻ ተመልክቶ ነበረ የተመለሰው። ኋላ ግን እግዚአብሔር አምላክ እንደረዳቸው፣ ብዙዎች ካለማመን ወደ ማመን እንደመጡ፣ ብዙ ድንቅ ድንቅ ታምራትን እንዳከናወኑ ሐዋርያት ተመልሰው ሲናገሩ ሲሰማ አቴናው ቅዱስ ማርቆስ እነርሱን ተለይቶ ስለተመለሰ አዘነ፣ ተጸጸተ። ከዚያም በኋላ ወንጌልን ለመስበክ ወደየ ሀገሩ ተከፋፍለው ሲሄዱ አብሯቸው ሊሄድ ፈለገ። ነገር ግን ሐዋርያው ቅዱስ ጳውሎስ እርሱን አስከትሎ መሄድ አልወደደም። ነገር ግን በርናባስ ፈቀደለት። በርናባስም ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሄዶ ለቅዱስ ጴጥሮስ ደቀ መዝሙር ሆነ። ከዚያም በኋላ ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ። በሮሜ ሀገርም ደግሞ እንዳስተማረም። ከዚያም በኋላ በክብር ባለቤት በጌታችን በኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ ሀገር ሄደ። ወደ እስክንድርያ ሀገር ከሄደ በኋላ የከበረ ወንጌልን አስተማረ። ወንጌልን ለማስበት ከሀገር ሀገር እየተዘዋወረ በሚያስተምርበት በእስክንድርያ ከተማ በገባ ጊዜ ጫማው ተቆረጠበት። ከዚያም በኋላ በከተማው መግቢያ ጫፍ ላይ አንድ ጫማ ሰፊ ቁጭ ብሎ ጫማ ይሰፋ ነበር። ቅዱስ ማርቆስ የተቆረጠበትን ጫማውን እንዲሰፋለት ለጫማ ሰፊው ሰጠው። ያ ጫማ ሰፊት የቅዱስ ማርቆስን ጫማ በሚሰፋበት ጊዜ አቱን ወጋ፣ አቱ ተሰነጠቀ፣ ደም ፈሰሰ። በዚህ ጊዜ ያ ጫማ ሰፊ ይታስታውሳለ አንድ እግዚአብሔር ማለት ነው። በዚህ ጊዜ ቅዱስ ማርቆስ ስሙን የምትጠራው አውቀው ነውን? አለው። እንጠራዋለን እንጂ አናውቅም አለ። በዚህ ጊዜ ወንጌላዊው ሰማዕቱ ሐዋርያው ቅዱስ ማርቆስ እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሠራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከሰባ ዓመት በኋላ ወደ ሀገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለ መምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ ያ ጫማ ሰፊ ደስ ብሎት በሚገባ ይሰማው ነበር ይማር ነበር በሚገባ ሁሉንም ካስረዳው በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ አቶን ቀባው ወዲያውኑ ዳነ በጌታችንም ማመነ ሐዋርያው ቅዱስ ማርቆስ ይህንን ድንቅ ተአምር አደረገ ያም ጫማ ሰፊ አንያኖስም ታዲያ አቶ ሰለዳንለት ደስ አለው። በጌታችን አመነ። አስቀድሞ ወንጌላዊ ቅዱስ ማርቆስ መክሮታል፣ ገስጾታል፣ አስተምሮታል። ካለማመን ወደ ማመን መጣ። ያ ጫማ ሰፊ ታዲያ አንያኖስ ቅዱስ ማርቆስንም ወደ ቤት ወስዶ ልጆቹን፣ ዘመዶቹን ሁሉ ወደ እርሱ አቀረበ። ወንጌላዊው ቅዱስ ማርቆስ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም አስተምሯቸው የክርስትና ጥምቀትን አጠመቃቸው በቴዶ አልቤት በጌታችን በኢየሱስ ክርስቶስ ያመኑ ሰዎች በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የሀገሩ ሰዎች ሊገድሉት ተሰበሰቡ። እርሱም ታንያኖስን ኤጲስቆጶስ አድርጎ ሾሞ ልጆቹን ደግሞ ቄሶችና ዲያቆኖች አድርጎ ሾሞ ከዚያም ወደ በርቃ ወደ አምስቱ አገሮች ወጥቶ አስተማረ፣ በቀናቸው ሃይማኖትም አጸናቸው። ከእነርሱ ጋር ሁለት ዓመት ኖረ። ኤጲስቆጶሳትን፣ ቀሳውስን፣ ዲያቆናትንም እንደዚሁ ሾመላቸው። ከዚህ በኋላ ታዲያ ወደ እስክንድሪያ ተመለሰ። ደግሞ አስተምሯቸው ካለማመን ወደ ማመን አምጥቷቸው የነበሩ ምዕመናን እጅጉን በዝተው ተባስተው አብያተ ክርስቲያናትንም ሰርተው ሲመለከታቸው እጅጉን ደስ አለው። ታዲያ ወንጌላዊው ሐዋርያው ቅዱስ ማርቆስ ከሃዲያንም የከበረ ሐዋርያውን ቅዱስ ማርቆስን ይገድሉት ዘንድ በብዙ ድካም ፈለጉት። እርሱም ታዲያ አምስቱን አገሮች ሲጎበኝ ወይም ደግሞ ሲያስተምር በስውር ወደ እስክንድሪያ ከተማ ይገባና ይወጣ ነበረ። ስለዚህ እዝቡን ሊገሉት ይፈልጉ ነበረ። ነገር ግን ሊያገኙት አልቻሉም። በአንዲት ዓመት ታዲያ ከአምስቱ አገሮች ተመልሶ በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። በዚህ ጊዜ ሕዝቡም ሁሉ በዙሪያው ተሰብስበው ነበርና ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገት ውስጥ ገመዶችን አድርገው በከተማ ሁሉ እየጎተቱ አሰቃዩት። ወንጌላዊው ሐዋርያው ቅዱስ ማርቆስ ይህንን መከራ አስቃይ ተቀብለዋል። ታዲያ ይህንን ሁሉ እየጎተቱ እያሰቃዩት ሳለ ሌሊት በሆነ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ለሐዋርያው ለወንጌላዊው ለቅዱስ ማርቆስ ተገለጠለት። ሰላምታም ሰጥቶ ታዲያ አጽናናው። በዚህም ጊዜ ብዙ ቃል ኪዳንን ሰጠው። ከዚህም በኋላ እነሆ አንተ ከወንድሞች ሐዋርያት ጋር ተካከለ፣ ካለው በእውነት ክብር ለአምላካችን ይሆን። እርሱም በልቦናው ፈጽሞ ደስ አለው። ከዚህ በኋላ በማግስቱ በቀኑ መጨረሻ ወደ ማታ ላይ ወንጌላዊው ቅዱስ ማርቆስ ሚያዝያ ሰላሳ ቀን ነፍሱን አሳልፎ ሰጠ። እነዛ ከሓዲዎች ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ፣ ሊያታጥሉት በክብር ባለቤት በጌታችን ፍቃድም ታዲያ በቦታው ላይ ጨለማ ሆነ። ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ። በዚህ ጊዜ ከሃዲዎቹ ሸሹ። ምእመናንም ታዲያ መጥተው የሐዋርያዊ ቅዱስ ማርቆስን ሥጋ ወሰዱ። የመልካም ልብስም ገንዘው በጥሩ ቦታ አኖሩ፣ መታሰቢያውን አደረጉ። በእውነት ክብር ይህ ሐዋርያ ወንጌላዊ ቅዱስ ማርቆስ ከሰባ ሁለቱ አርድእት መካከል አንዱ ነው። ከአራቱ ወንጌላውያን መካከል ደግሞ በገጸ አንበሳ የሚመሰል ነው። የእስክንድሪያ ቤተ ክርስቲያን መንበር የሆነ ነው። ይህ ሐዋርያው ቅዱስ ማርቆስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆያል።